አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ገና አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ መልካም። ዛሬ እንግዲህ አለብን ፍጡር ሀያ ሁለተኛው ቀን በእኛ ቤት እነው። ማሻአላህ ተባረከ ረህማ አሁን ገና ምግብ እንትን አላለም፣ ያኔ እንደዚህ ስፍራው

የሆነ የማንችለው ነገር ይመስለናል፣ ግን እንችለዋለን። አላህ እሱ እያጠነክረናል። ማሻአላ ተባረከ እና ፍጡሩን ጋኑት በለ አምግቡ ደግሞ ሲደረደር በጣም ነው የሚያምረው። ማሻላ ዋው እዚህ ጋ ሳህኑ ዝብርቅርቅ አድርገውታል። ይፍ ሕልዋ ምግብን እንደማስ ደረድረው አልተዋከብኩኝ። ቀርጸዋለሁ ብዬሽ ተስፋ አድርጋለሁ። አሁን እያሞኩኝ ከሳህን ከሳህን ማድረግ ነው። ከትላንት ጀምሮ ነው እየሰራሁት። እዚህ ጋር ዘራው የሚያምራ፣ ሽታው ምናምን ግን በጥዋት እንደመነሳት የሚያክል ነገር የለም። ሲመሽ ነው የሚያምረው። ሲመሽ በጣም ማምራት ሚያምመሉ